ሰላም፣ ጤና ይስጥልን። ክቡራን ዩቲ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የውሻ ሥጋ ለምግብነት እንዳይቀርብ ያገደችው ደቡብ ኮሪያ እና ውሻ አርቢዎች ሬቨረንድ ጁ ዮንግ ቦንግ በዋነኛነት የእግዚአብሔርን ቃል ይሰብካሉ። ጎን ለጎን ደግሞ ለእርድ የሚሆኑ ውሾችን ያሳድጋሉ። ሥራው ጥሩ እየሆነላቸው አይደለም። አሁን ደግሞ ሕገ ወጥ ከመሆን ጫፍ ላይ ደርሰዋል። ካለፈው ክረምት ጀምሮ ውሾቻቸውን ለመሸጥ እየሞከሩ ነበር ነጋዴዎች ግን ፈቃደኛ አልሆኑም ሲሉ የ የስልሳ ዓመቱ ሰባኪ ለቢቢሲ ተናግረዋል አንድ ገዢ እንኳን ብቅ አላለም ባለፈው የአውሮፓውያን ዓመት የደቡብ ኮሪያ መንግሥት የውሻ ሥጋ ለምግብነት ሽያጭ ለገበያ እንዳይቀርብ አገር አቀፍ ደረጃ እገዳ ጥሏል ባለፈው ጥር ወር የጸደቀው ሕግ እንደ ሬቨረንድ ጁ ያሉ አርቢዎች ሥራቸውን እንዲያቆሙ እና የቀሩት እንስሳዎችም እንዲሸጡ እስከ የካቲት 2027 ድረስ የእፎይታ ጊዜ ተቀምጦላቸዋል። ብዙዎች ግን ከትውልድ ትውልድ መተዳደሪያ ሆኖ የዘለቀ ስራ ለማቋረጥ በቂ ጊዜ አልተሰጠም ሲሉ ይሞግታሉ። ባለስልጣናት ለገበሬዎቹ ሆነ ግማሽ ሚሊዮን ለሚገመቱ ውሾች በቂ መፍትሔ አላቀረቡም በሚል ይተቻሉ። እገዳውን የሚደግፉ ባለሙያዎች እና የእንስሳት መብት ተሟጋቾችን ጨምሮ ሌሎችን ባፈጻጸሙ ዙሪያ ስጋታቸውን ገልጸዋል የእፎይታ ጊዜ አጋማሽ ላይ ቢደርስም የውሻ አርቢዎች በመቶዎች የሚቆጠሩ የማይሸጡ እንስሳት እና ሊዘጉ የማይችሉ እርሻዎችን ይዘው ለመቀመጥ ተገድለዋል ተገደዋል ስራቸውን በመሆኑም፣ የገቢ ምንጫቸው ተቋርጧል። ኢንዱስትሪውን የሚወክለውን የኮሪያ የምግብ ውሾች ማህበር በፕሬዚዳንት የሚመሩት ሬቨረንድ ጁ ሰዎች እየተሰቃዩ ነው፣ ዕዳ ውስጥ ተዘፍቀናል፣ መክፈልም አልቻልም፣ አንዳንዶች ደግሞ አዲስ ስራ ማግኘት አይችሉም ብለዋል። ተስፋ የለሽ ሁኔታ እየተከሰተ ነው። የተደራረበው እንቅፋት ቻን ዋይስ ስድስት መቶ ውሾችን ለማስወገድ አንድ መቶ ሰማን አንድ አስራ ስምንት ወራት ብቻ አላቸው። ከዚህ በኋላ ግን የሰላሳ ሶስት አመቱ ለምግብነት የሚቀርቡ የእንስሳት ስጋን የሚያገኙ ስሙ የተቀየረ ሰዎች ውሻዎችን ይዘው ከተገኙ እስከ ሁለት አመት በእስራት ይቀጣሉ። የእፎይታ ጊዜው ሲጠናቀቅ በእርሻ ላይ የሚቀርቡትን ውሾችን ማቆየት አልችልም ሁሉንም ንብረቶች በእርሻው ላይ ኢንቨስትመንት አድርግ ያለ ውሾቹን አይወስዷቸውም ብለዋል። ውሾቹን የሚገዙ ነጋዴዎች እና ስጋ ቤቶች ከእገዳው በፊት በአማካይ በሳምንት ግማሽ ደርዘን ውሻ ይገዙ ነበር። የእንስሳት መብት ተሟጋቾች እና ባለስልጣናት በመጥቀስም የውሻ ስጋ ንግድን ሕገ ወጥ ለማድረግ ከፍተኛ ትግል ቢያደርጉም የተረፉት እንስሳት ምን እንደሚያደርጉ ግልጽ እቅድ እንደሌላቸው ጠቅሰዋል። በመንግስት ግምት መሰረት ወደ አምስት መቶ ሺህ ይጠጋል። እነሱ ባለስልጣናቱ ያለምንም ግልጽ እቅድ ህጉን አጽድቀዋል፣ ውሾች ግን መውሰድ እንደማይችሉ እየገለጹ ነው። በሁማን ዋርሊድ ፎር ኢኒማል ኮሪያ ሄች ዋክ የዘመቻ ስራ አስፈጻሚ የሆኑት ሊሳን ኮጌዮንም እነዚህ ስጋቶች ያስተጋባል። የውሻ ስጋ እገዳው ቢጸድቅም መንግስት ሆነ የሲቪክ ማህበረሰቦች የቀሩትን ውሾች እንዴት ማደን እንደሚችሉ አሁንም መፍትሄ እየፈለጉ ነው። አሁንም እንዴት ማዳን እንደሚችሉ አሁን መፍትሄ እየፈለጉ ነው አሁንም ክፍተት ያለበት በሚቀሩት ውሾች ዙሪያ ያለው ውይይት ነው ብለዋል የግብርና ምግብ እና የገጠር ጉዳዮች ሚኒስትር ቃል አቀባይ ለቢቢሲ እንደተናገሩት የእርሻ ባለቤቶች ውሾቻቸውን ካሰርኩበት ባለስልጣናት ወደ መጠለያ ይወስዷቸዋል ለእነሱ መኖሪያ ማግኘት ግን ፈታኝ ሆኗል በውሻ ስጋ ኢንዱስትሪ ውስጥ ክብደት ያላቸው ውሻዎች ጥሩ ዋጋ ስላላቸው እርሻዎች ትላላቅ ዝርያ ያላቸውን ውሻዎች ይመርጣሉ። ብዙ ሰዎች በአፓርታማ ቤቶች ውስጥ በሚኖሩባት ደቡብ ኮሪያ የሚኖረው የከተማ ማህበረሰብ የሚፈልጋቸው የቤት እንስሳት ባለቤቶች ከዚህ ተቃራኒ የሆኑት ነው ከእርሻዎች ከሚመጡ ውሾች ጋር በተያያዘ ማህበራዊ መገለል እንዳለ ይገለጹ። እንዳለ ሊገለጹ። በደቡብ ኮሪያ ውስጥ አደገኛ ተብሎ የተፈረጀው እና እንደ ቤት እንስሳ ለመያዝ የመንግስት ፍቃድ የማያስፈልገው ቶሳ ኢኑ የተባለው ዝርያ ወይም ከዚህ ዝርያ ጋር የተዳቀለው መሆናቸውን ጉዳዩን የበለጠ የተወሳሰብ ያደርገዋል። የነፍስ አድን መጠለያዎች ደግሞ ከወዲሁ ተጨናንቀዋል። ይህ የማይታመን ነው ይላሉ ቻን ሕጉ በእነዚህ ቡድኖች ፍላጎት መሰረት ስለተዘጋጀ ለውሾቹ መፍትሄ አዘጋጅተዋል፣ ኃላፊነት ይወስዳሉ ብዬ አስቤ ነበር። አሁን ግን የእንስሳት መብት ተሟጋቾች ድርጅቶች ጨምሮ ግድያ ብቸኛው አማራጭ ነው ሲሉ ሰምቻለሁ። የኮሪያ የእንስሳት ደህንነት ማህበር ኃላፊ የሆኑት ቶሄ ኪንግ በመስከረም 2024 የእንስሳት መብት ተሟጋች በተቻለ መጠን ብዙ እንስሳት ለማዳን ቢሞክሩም የሚቀሩ ውሾች እንደሚኖሩም አምነዋል። የቀሩት የጠፉ እና የተጣሉ ከሆኑ በጣም የጠፉ እና የተጣሉ ከሆነ በጣም ያሳዝናል። ነገር ግን ይገደላሉ ብለዋል። መንግስት ከሳምንት በኋላ ከእነዚህ ስጋቶች ለማስወገድ እንስሳትን መግደል በእርግጥ የግዳቸውን አካል አለመሆኑም አስተዋውቋል። በቅርቡ ማፍራ የእንስሳት መጠለያ ለማስፋት እና የግል ተቋማትን ለመደገፍ በአመት አራት ነጥብ ሶስት ሚሊዮን ዶላር ኢንቨስትመንት ያደረጉ መሆኑንና ስራቸውን ቀደም ብሎ ላቆሙ ገበሬዎች እስከ እስከ በአንዱ ሺህ አራት መቶ ሀምሳ ዶላር እንደሚሰጥ ለቢቢሲ ተናግረዋል። በሲውል ብሔራዊ ዩኒቨርሲቲ እንስሳት ሕክምና ትምህርት ቢሮ ዳይሬክተር የሆኑት ቾቱ ሚንጎ ሱን ግን መንግስት ለሚቀሩት ውሾች የያዘው እቅድ ብዙ ነገር የጎደለ መሆኑን ይስማማሉ። ውሾች እንዴት ማስወገድ እንደሚቻል የሚያሳይ ተጨባጭ ውይይት መደረግ አለበት ብለዋል። ማሳደግም ሆነ መግደል አማራጭ መሆን አለባቸው። ነገር ግን ውሾች ጭካኔ ከተሞላበት እርድ ለማዳን ወደ እነሱም መግደል ብቻ ከዞርን ሰዎች ልባቸውን እንደሚሰበር፣ እንደሚያናድድ መዘንጋት የለበትም። መተዳደሪያቸው ይናጋል። አንዳንዶቹ እንደ ካናዳ፣ ዩናይትድ ኪንግደም እና ዩናይትድ ስቴትስ ባሉ ሀገራት እንስሳት ወደ ፈቃደኛ አሳዳጊዎች መላክንም አንዳንዶች እንደ መፍትሄ ያቀርባሉ። ሄች ወኬ ሁለት መቶ የሚደርሱ ውሾችን በአውሮፓውያን ሁለት ሺ ሀያ ሶስት ከሀሳን ከተማ ወደ ካናዳ እና አሜሪካ ልኳል። የእርሻው ባለቤት የነበሩት የሰባ አራቱ አመት ያንን ዶንግ ታአሌ ለቢቢሲ እንደ ተናገረው ተቋሙ ውሾቻቸውን በጭነት መኪና ላይ ሲጭኑ በተመለከቱ ርሃ ተደንቀዋል እንስሳት የሚይዙበትን መንገድ ላይ ሰዎች እንደሚንከባከቡበት በእርጋታና በፍቅር መሆኑ በጣም ልቤ ተነክቷል ብለዋል። እኛ እንደ ዝንቅ አንንከባከባቸውም። ለኛ ውሻዎችን ማሳደግ መተዳደሪያችን ነበር። ከእንስሳት ቡድን የተውጣጡ ሰዎች ግን ውሾች ልክ እንደ ሰው ያዩቸው ነበር። ይህ ደግሞ ልቤ ነክቶታል። ሆኖም ግን ያንን በውሻ እርባታ ላይ የተጣለውን እገዳ እንደማይቀበሉት ለመጨመር ግን ወደኋላ አላሉም። ውሾች እንስሳት በመሆናቸው የውሻ ስጋ ከታገደ ታዲያ ለምንድነው እንደ ላም፣ አሳማ ወይም ዶሮ ያሉት እንስሳት መበላት ተገቢ የሆነው በማለት ተናግረዋል። አንድ አይነት ነገር ነው። እነዚህ ነገሮች ሰው እንዲኖርባቸው በተፈጥሮ የተገኙ ናቸው። እንደ ቹና አባል ግን ውሻ መብላት ከሌሎች ስጋዎች ጋር አንድ አይነት አይደለም። የውሻ ስጋ ከምግብ ደህንነት እና ንጽህና አንጻር የበለጠ አደጋ እንደሚያመጣም ጠቁመዋል። ከመደበኛና ከተስተካከለ የስጋ መሰረተ ስርዓት ጋር ባልተጣመረበት ባልተጠመረበት ደቡብ ኮሪያ ይህ ጉዳይ ይበልጥ አሳሳቢ ነው። ስጋው በቻይና በጋና በኢንዶኔዥያ በናይጀሪያ በታይላንድ እና በአንዳንድ የህንድ አካባቢዎች ለምግብነት እንደሚውል ሂዩማንስ ወርልድ ፎርም ኢኒማልስ ዘግቧል። በኮሪያ ታሪክ ውስጥ ለምግብነት የሚውለው የፍጆታ መጠን ሲለዋወጥ ቢቆይም ከቅርብ ዓመታት ወዲህ በደቡብ ኮሪያ ውስጥ እንደ መጥፎ ልማድ እየተቆጠረ መጥቷል። በአውሮፓውያን 2024 በተደረገ የመንግስት ሕዝብ አስተያየትም ስምንት በመቶዎች ባለፉት አስራ ሁለት ወራት ብቻ የውሻ ስጋ ሞክረው እንደነበር ገልጸዋል ይህ አሀዝ በሁለት ሺ አስራ አምስት እንደ አውሮፓውያን አቆጣጠር ከነበረበት 27 በመቶ ቀንሷል። እገዳው ከታወጀበት ጊዜ ጀምሮ በደቡብ ኮሪያ ከሚገኙ 1537 የውሻ እርሻዎች ውስጥ 623ቱ ተዘግተዋል። ማህበረሰቡና ባህል የተሻለ ሲሄድ፣ ባህል እየተሻሻለ ሲሄድ የደቡብ ኮሪያ ማህበረሰብ የውሻ ስጋ ማምረት ለማቆም ወስነዋል ብለዋል። ለብዙዎች ግን ህይወታቸውን የገነቡትን ኢንዱስትሪ ሆኖ ቆይቷል። ቢቢሲ ያነጋገራቸውና ውሻ ስጋን ንግድ ላይ ለረዥም ጊዜ ሲተዳደረ ቆዩ ሰዎች ስራው ሕገ ወጥ በመሆኑ ራሳቸውን እንዴት እንደሚያስተዳድሩ እርግጠኛ አለመሆናቸውን ገልጸዋል። አንዳንዶቹ የተወለዱ በኮሪያ ጦርነት ወቅት በመሆኑና በረሃብ መኖር እንደሚችሉ ስለማያውቁ ለድህነት ሕይወት ራሳቸውን እንዳዘጋጁ ለድህነት ሕይወት ራሳቸው እንዳዘጋጁ ጠቁመዋል። ሌሎች ደግሞ ንግድ በድብቅ እንደሚቀጥል ተናግረዋል። በርካቶች የሚስማሙበት ደግሞ ለወጣት ገበሬዎች እርምጃው በይበልጥ አሳሳቢ ነው። በዚህ ኢንዱስትሪ ውስጥ ያሉ ወጣቶች አስቸጋሪ ነገር ያጋጥማቸዋል ነው ብለዋል ጁ። ውሾቹ መሸጥ ስለማይችሉ በፍጥነት መዘጋትም አይችሉም። ወደፊትም ሆነ ወደኋላ ምንም መንገድ ስለሌላቸው በመሃል ተቀርቅረዋል። ቻን ዋይ በውሃው በ23 ዓመቱ ከ10 ዓመታት በፊት በኢንዱስትሪ ውስጥ መስራት ሲጀምር የውሻ ስጋ ያለው ግንዛቤን ያህል አሉታ ያልነበረም በማለት ያስታውሳል። በዙሪያ ካሉ ሰዎች አንዳንድ አስተያየቶች ነበሩ። ስለዚህ በዚያን ጊዜ ቢሆን ቀሪውን ህይወት በሙሉ የሚሰራው እንዳልሆነ አውቅ ነበር፣ ሲሉ አክለዋል። እገዳው ግን ከተጠበቀ ጊዜ ፈጥኖ መጥቷል። ከታወጀበትም ጊዜ ጀምሮ ደግሞ ኑሮን መክፋት እርግጠኛ ያልሆኑ ሆኗል ብለዋል። አሁን የምንጠበቀው የምንጠብቀው የእፎይታ ጊዜ እንዲራዘም እና ቀሪዎች ውሻዎች ጋር ያለው ሂደት ቀስ በቀስ እንዲራዘም ብቻ ነው። ሌሎችም ይህንን ተስፋ ያደርጋሉ። በአሁኑ ጊዜ ሰዎች አንድ ነገር ሊለውጡ እንደሚችሉ ተስፋ በማድረግ አሁንም እየሰሩ ነው። ምናልባትም የእፎይታ ጊዜው ሊራዘም ይችላል፣ ሲሉ ተናግረዋል። ጆን